ድንገት ላይ ማሰር ጌጥ አይደለም። መስቀል ስዕል ቤታችን ውስጥ ማስቀመጥ ጌጥ አይደለም። አጋንንትን የእግዚአብሔር ስም ያለበትን ሁሉ አጋንንት ስለሚፈሩት ትክክለኛ ነው። ስለዚህ በስልምና መንፈስ የሰው ህልም የሚሰልቡ ሰይጣን እነዚህ ጠንቋዮች ጋር ከመናፍስቱ ዓለም የተቀቡ ሰዎች ጋር ሄደው ትዳር የሚሉ ሰዎች እኮ እገሊትን ወድጃታለሁ አምጣልኝ ብለው ደሞ ይሆንላቸዋል መስተፋ ቅርም ይባላል ወይ ሚሉ ሰዎች አሉ። እዚህ ጋ ያለው እሱ ጋ መቶ አለቃው ከሆነ አንቺ ጋ ያለው አስር አለቃው አይደለ? ስለዚህ እ መቶ አለቃው አስር አለቃውን ሲያዘው እየነዳ ያመጣሻል። አስር አለቃ ይመጣል ወደኔ። አንቺ ጋ ያለውን መንፈስ ትልቁ መንፈስ ይጠራዋል። አንተ ጋ ያለውን መንፈስ እሷ ጋ ሻለቃው ከሆነ መቶ አለቃውን ይጠራዋል። እኔ ጋ ከሌለ ግን ምንም ሊጠራኝ አይችልም። እኔ ጋ ከሌለ ሊ ማግኘት ይችላል። ትልቁ ጋኔን ግን ትንሹን ጋኔን ወደሱ ይጠራዋል።